በተፈጥሮ ለመደገፍ የሚረዱ ናቸው። እነዚህም አንደኛ አረንጓዴ ሻይ ነው። አረንጓዴ ሻይ ኤልዲኤል ኮሌስትሮልን የሚቀንሱ ካቴቺንስ እናም አንቲኦክሲዳንቶች የበዛበት ነው። የደምስሮች ስራን ሥራን ያሻሽላል። እናም ፕላክ ወይም ደግሞ የስብ ግግር በአርተሪ ወይም ደግሞ በደም ቧንቧ ላይ እንዳይጠራቀምም ይረዳል። ክብደትን ለመቀነስና ስብንም ለማቃጠልም ይረዳል። አዘገጃጀቱም አንድ ኩባያ ውሃን አፍሉ። አንድ የአረንጓዴ ሻይ ከረጢት ወይም ደግሞ አንድ የሻይ ማንኪያ የአረንጓዴ ሻይ ቅጠልን ጨምሩ። ከሶስት እስከ አምስት ደቂቃ ያክል አፍልታችሁ አጥለላችሁ መጠጣት ነው። ሎሚ ወይም ደግሞ ማርም መጨመር ትችላላችሁ፣ እንደ አማራጭ ማለት ነው። አጠቃቀሙም በቀን ከአንድ እስከ ሁለት ኩባያን ጠጡ፣ ጠዋትና ማታ። ለመጠጣት ደግሞ ምርጡ ጊዜ ከቁርስ በኋላ ጠዋት ወይም ደግሞ ከእራት በፊት ምሽት ላይ ጠጡ። ካፌን ስላለው ታዲያ ምሽት ላይ በጣም ዘግይታችሁ አትጠጡ። ሁለተኛ የሎሚ ውሃ ከተልባ ጋር ነው። ሎሚ ጉበትን ለማጽዳትና የስብ ስብራትን የሚረዳውን የሐሞት ምርትንም ይደግፋል። ተልባ ኦሜጋ ስሪ እና የሚሟሟ ፋይበር የበዛበት በመሆኑ ኤልዲኤል ኮሌስትሮልን ዝቅ ያደርጋል። አዘገጃጀቱም ግማሽ የሎሚ ጭማቂን በአንድ ብርጭቆ ለብ ባለ ውሃ ውስጥ ቀላቅሉ። አንድ የሾርባ ማንኪያ የተፈጨ ተልባን ጨምራችሁ በደንብ አዋሃዱት። ትንሽ እንዲወፍር ለአምስት ደቂቃ ያክል አስቀምጡት። አጠቃቀሙም በቀን አንድ ጊዜ በባዶ ሆድ ጠጡት። ለመጠጣት ደግሞ ምርጡ ጊዜ ጠዋት ከቁርስ በፊት ጠጡት። ሶስተኛ የስፒናችና የፖም ወይም ደግሞ የአፕል እስሙዚ ነው። ጥቅሞቹም ስፒናች ኮሌስትሮል እንዳይዋጥ የሚከላከል ሊዩቴኒን ይዟል። ፖም ወይም ደግሞ አፕል ደግሞ ኮሌስትሮልን የሚይዝ ፔክቲን ወይም ደግሞ የሚሟሟ ፋይበር አለው። ደሞሳጅ ቦምባዎችን የሚከላከሉ አንቲ ኦክሲዳንትና ቫይታሚኖችም የበዛበት ነው። አዘገጃጀቱም አንድ ኩባያ የስፒናች ቅጠል፣ አንድ ፖም ወይም ደግሞ አፕልን ከቆዳው ጋር፣ ግማሽ ሙዝ፣ አንድ ኩባያ ውሃ ወይም ደግሞ የአልመንድ ወተት አንድ የሻይ ማንኪያ ቺያሲድ ወይም ደግሞ ተልባ እንደ አማራጭ ያስፈልጋቸዋል። እነዚህን ሙሉ በሙሉ እስኪለሰልስ ድረስ አንድ ላይ ፍጩት። አጠቃቀሙም በቀን አንድ ጊዜ እንደ ቁርስ እስሙዚ ጠጡት። ለመጠጣት ደግሞ ምርጡ ጊዜ ጠዋት ወይም ደግሞ ቀላል የአካል ብቃት እንቅስቃሴ ወይም ደግሞ የእግር ጉዞን ካደረጋችሁ በኋላ ጠጡት። አራተኛ የኦትስ እናም የቤሪ እስሙዚ ነው። ኦትስ ወይም ደግሞ አጃ ኤልዲኤል ኮሌስትሮልን የሚቀንስ ቤታ ግሉካን በተባለ ፋይበር የበለጸገ ነው። ቤሪዎች ደግሞ በተለይ ብሉቤሪ እናም እንጆሪ የልብ ጤናን የሚከላከሉ አንቲ ኦክሲዳንቶችም አላቸው። አዘገጃጀቱም ሶስት የሾርባ ማንኪያ ኦትስ ያስፈልጋቸዋል። ለአስር ደቂቃ እየተዘፈዘፈ በወተት ማለት ነው። በእጽዋት ወተት ሊሆን ይችላል፣ ወይም ደግሞ በኖርማል ወተትም ሊሆን ይችላል። ግማሽ ኩባያ እርጎ ወይም ደግሞ የአልመንድ ወተት ያስፈልጋቸዋል። ግማሽ ኩባያ የተቀላቀሉ የቤሪ ፍሬዎች ያስፈልጋቸዋል። አንድ የሻይ ማንኪያ ማር እንደ አማራጭ ያስፈልጋቸዋል። እነዚህን ፈጭታችሁ አንድ ላይ መጠጣት ነው። አጠቃቀሙም በቀን አንድ ጊዜ እንደ ምግብ ምትክ ወይም ደግሞ እንደ መክሰስ መጠጣት ትችላላችሁ። ለመጠጣት ደግሞ ምርጡ ጊዜ ቁርስ ወይም ደግሞ ከሰዓት በኋላ፣ ጠግቦ ለመቆየት እናም ስኳርን ለማመጣጠንም ይረዳል። አምስተኛ፣ የከርከዴ ሻይ ወይም ደግሞ ሂቢስከስቲ የምንለው ነው። የከርከዴ ሻይ ኤልድኤልና ትራይግሊሰራይድን የሚቀንሱ አንቶሲያንን ይዟል። የደም ግፊትን ለመቆጣጠርና የደም ወሳጅ ቧንቧዎችን ጤናም ለመደገፍ ይረዳል። አዘገጃጀቱም አንድ ኩባያ ውሃን አፍሉ። አንድ የሾርባ ማንኪያ የደረቀ የከርከዴ አበባን ጨምሩ ከአምስት እስከ አስር ደቂቃዎች አፍልታችሁ አጥለላችሁ ለብ ብሎ ወይም ደግሞ ቀዝቃዛ አድርጋችሁ መጠጣት ነው። አጠቃቀሙም በቀን አንድ ኩባያ እያንጠጡ ትንሽ ማርም መጨመር በመጨመር ማጣፈጥ ትችላላችሁ። ለመጠጣት ደግሞ ምርጡ ጊዜ ምሽት ወይም ደግሞ ከምግብ በኋላ ለልብ ጤና እናም ለመረጋጋት መጠጣት ትችላላችሁ። ስድስተኛ የነጭ ሽንኩርት እናም የሎሚ መጠጥ ነው። ነጭ ሽንኩርት አጠቃላይ ኮሌስትሮልን እናም ትራይግሊሰራይድን ይቀንሳል። ሎሚ ደግሞ ቫይታሚን ሲን ጨምሮ የደሞሳጅ ቧንቧዎችን ያጸዳል። አዘገጃጀቱም ሶስት የተላጡ የነጭ ሽንኩርት ፍሬዎችን ከአንድ የሎሚ ጭማቂ እናም ከአንድ ኩባያ ውሃ ጋር አንድ ላይ ፍጩት። ከዛም አጥልላችሁ ወዲያውኑ መጠጣት ነው። አጠቃቀሙም በቀን ግማሽ ብርጭቆን ለሁለት ሳምንት አጠጡ፣ ከዚያም ለአንድ ሳምንት አረፍ በሉ እናም ድጋሜ መቀጠል ነው። ለመጠጣት ምርጡ ጊዜ ከምግብ በፊት ጠዋት ለተሻለ የሰውነት ማጽዳት እናም ኮሌስትሮልን ለመቀነስ ምርጥ ነው። ሰባተኛ ደግሞ የብርቱካን እናም የካሮት ጭማቂ ነው። የብርቱካን እናም የካሮት ጭማቂ የደም ስሮችን በሚከላከሉ ቫይታሚን ሲ እና ቤታ ካሮቲን የበለጸገ ነው። ኤልዲኤልን ለመቀነስና ኤችዲኤል ኮሌስትሮልንም ለማሻሻል ይረዳል። አዘገጃጀቱም ሁለት ብርቱካን አንድ ካሮት ትንሽ ዝንጅብል፣ እንደ አማራጭ አንድ ላይ መፍጨት ነው። አጠቃቀማችሁም እንደ ፈጫችሁ ወዲያውኑ ትኩስ አድርጋችሁ ጠጡት። ለመጠጣት ደግሞ ጠዋት ወይም ደግሞ ከሰዓት በፊት ጠጡት። ስምንተኛ አፕል ሳይደር ቪኒጋር መጠጥ ነው። አፕል ሳይደር ቪኒጋር የስብ ስብራትን ያሻሽላል እናም ትራይግሊሰራይድንም ይቀንሳል። የኮሌስትሮል ምርትን የሚጎዳውን የደም ስኳርንም ለመቆጣጠር ይረዳል። አዘገጃጀቱም አንድ የሾርባ ማንኪያ አፕል ሳይደር ቪኒጋርን በአንድ ብርጭቆ ለብ ያለ ውሃ ውስጥ ቀላቅሉ። ከተፈለገ ግማሽ ሻይ ማንኪያ ማር ጨምሩበት። አጠቃቀሙም በቀን አንድ ጊዜ በውሃ ተበርዞ ብቻ ጠጡ። ንጹሕ አፕል ሳይደር ቪኒጋር ውሃ ሳይበረዝ ብቻውን ፈጽሞ አይጠጣም፣ በጣም አደገኛ ነው። ለመጠጣት ደግሞ ጠዋት ከቁርስ በፊት ወይም ደግሞ ከዋና ዋና ምግቦች በፊት ምግብን እና ስብን ለመስበር ይረዳል፣ በዚህ ሰዓት ጠጡት። ዘጠነኛ፣ የዝንጅብል እናም የእርድ ሻይ ነው። ኩርኩሚን በእርድ ውስጥ የሚገኘው ንጥረ ነገር፣ እናም ጂንጀሮልስ በዝንጅብል ውስጥ የሚገኘው ንጥረ ነገር፣ እነዚህ ሁለቱ ኤልዲኤልን ይቀንሳሉ፣ እናም ኢንፍላሜሽን ወይም ደግሞ ብግነትንም ያበርዳሉ። የደም ዝውውርን እናም የልብ ስራንም ያሻሽላሉ። አዘገጃጀቱም አንዱ ኩባያ ውሃ ያስፈልጋቸዋል፣ ግማሽ ሻይ ማንኪያ የእርድ ዱቄት፣ ግማሽ ሻይ ማንኪያ የተፈጨ ዝንጅብል እነዚህን ለአምስት ደቂቃ ያክል አፍልታችሁ አጥላችሁ ማር ወይም ደግሞ ሎሚ ጨምራችሁ መጠጣት ነው። አጠቃቀሙም በቀን ከአንድ እስከ ሁለት ጊዜ መጠጣት ትችላላችሁ። ለመጠጣት ደግሞ ጠዋት እናም ማታ ከመተኛታችሁ በፊት ለኢንፍላሜሽን ወይም ደግሞ ለብግነት ማስታገሻ እናም ሰውነታችሁን ለማጽዳት መጠጣት ትችላላችሁ። አስረኛ የቀይ ስር ጁስ ነው። የቀይ ስር ጁስ ወይም ደግሞ ጭማቂ የደም ዝውውርን የሚያሻሽሉ እናም የደም ወሳጅ ቧንቧዎችን ጥንካሬ የሚቀንሱ ናይትሬትስን ይዘዋል። ጉበትን በማጽዳት የኮሌስትሮል ስብራትንም ይረዳል። አዘገጃጀቱም አንድ መካከለኛ የቀይ ስር ስር ከግማሽ ፖም እና ከግማሽ ሎሚ ጋር አንድ ላይ ጭመቁ። ውሃ መጨመርም ከፈለጋችሁ መጨመር ትችላላችሁ። አጠቃቀሙም በሳምንት ከሶስት እስከ አራት ጊዜ መጠጣት ነው። ለመጠጣት ደግሞ ምርጡ ጊዜ ጠዋት ከቁርስ በፊት ወይም ደግሞ ከአካል ብቃት እንቅስቃሴ በፊት ለተሻለ የደም ዝውውር መጠጣት ትችላላችሁ። በአጠቃላይ የእነዚህን መጠጦች ውጤትን ለማሻሻል ስኳር የበዛባቸው ወይም ደግሞ የተዘጋጁ መጠጦችን አስወግዱ፣ ትራይግሊሰራይድን ስለሚጨምሩ። በየቀኑ ከስምንት እስከ አስር ብርጭቆ ውሃን በመጠጣት ሰውነታችሁ እርጥበት እንዲጻ አድርጉ። እነዚህን መጠጦችን ደግሞ ከፍራፍሬዎች፣ ከአትክልቶችና ከሙሉ እህሎች ከበዛበት አመጋገብ ጋር አዋህዱት። ለተሻለ የኮሌስትሮል ሚዛን ደግሞ አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ አስር መጠጦች ኮሌስትሮልን ለመቀነስ ይረዳሉ ከጤናማ አመጋገብና ከአካል ብቃት እንቅስቃሴ ጋር አንድ ላይ ደምራችሁ የምታዘወትሩ ከሆነ ማለት ነው።